ሀይ ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ የቴድረ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ መስገን። ያው ዛሬ እንግዲህ ይዤላችሁ የመጣሁት የሩዝ አሰራር ነው። ሩዝ በዶሮ እንዴት አድርገን እንደምንሰራ ያሳያችኋለሁ። እስከ መጨረሻ አብራችሁ ጠብቁ። ቪዲዮ ከወደዳችሁትም ላይክ፣ ሼር፣ ሰብስክራይብ በማድረግ በተሰበው ነው። እንግዲህ እንዴት አርገን እንደምንሰራ በመጀመሪያ ያው ሶስት አራት የመሆኑ ሽንኩርት እንከትፋለን ማለት ነው። ያው እንግዲህ እንደምታዩት ሽንኩርት እየከተፍኩ ነው። ቢያንስ ያው ሽንኩርት ስትከትፉ ያው እንደ ሩዙ መጠን ነው የምትከትፉት ማለት ነው። ምክንያቱ ሩዝ ትንሽ ሩዝ የምትሰሩ ከሆነ ቢያንስ ሶስት ሁለት ወይ ደግሞ አራት መሆን አለበት። ሩዝ በዛ ያለ ከሆነ ደግሞ ያው እንደዚህ ሽንኩርቱ በዛ ማለት አለበት። ነገር ግን ያው ሽንኩርቱ በጣም ነው የሚያቃጥለኝ፣ እያለቅስኩ ነው የምከትፈው ማለት ነው። ነገር ግን ያው ሙያ ያው አይታችሁ ፍረዱ። እስከ መጨረሻ በማየት እንደታርጌ እንደሰራሁትና ምን አይነት ሙያ እንዳለኝ በዛው በኮመንታችሁ እንደታበረታቱኝ እፈልጋለሁ ማለት ነው። ነገር ግን አልቻልኩትም። ሽንኩርት በጣም ነው የሚያቃጥለው። ነገር ግን ግድብ ነው ቢኖ ታቃላችሁ መቼም በአረብ ሀገር ብዙ አይነት ስራ አለ። ነገር ግን የምሰራው ደግሞ እንደዚህ ላረጎቹ። ሩዝ መስራት ሻይ ምናምን ስለሆነ ግዴታ ነው። የማይለመድ ነገር የለም፣ ለመድ ነው። ሽንኩርት አከታተፍ ደግሞ ፈጠን ፈጠን እያልኩ ነው የካሜራው ነው። እንደዚህ ፈጠን ፈጠን ብዬ መክተፍ አልችልም፣ ነገር ግን ያው ደቂቃው ለመቀነስ ትንሽ ፈጠን ፈጠን አርጌዋለሁ ማለት ነው። ያው እንግዲህ እንደምታዩት ሽንኩርት ከትፌ ጨርሻለሁ። አሁን ደግሞ ትንሽ አይኔ እያቃጠለኝ ስለሆነ አንድ ደግሞ ያው ኩሽናው ጠባብ ስለሆነ በጣም ነው የሚያቃጥለው። ሽንኩርት በጣም ሙቀት አለ፣ ይሞቃል። በጣም ከባድ ነው ማለት ነው። በዚሰዓት ደግሞ ታውቃላችሁ፣ ሳውዲ በጣም ይሞቃል። እንግዲህ ሽንኩርት ከከተፍን በኋላ ወደ ብረት ድስት እናስገባለን። ብረት ድስት ካስገባን በኋላ ያው ዘይት እናደርጋለን ማለት ነው። ያው እንደምታዩት እኔ የምጠቀመው ዘይት ያው ዘይት ዘይቱን ነው፣ አረቦች የመወዱት ማለት ነው። እንግዲህ አሁን ሽንኩርቱ እንደዛ አድርገን ብቻው በትንሽ ደቂቃ እናቁላለዋለን ማለት ነው። ያው እንግዲህ ሽንኩርቱ ብቻው ከዘይት ጋር አቁላልተነዋል። አሁን ደግሞ ትማትም ማስገባት ነው ው ትማትም ማስገብቻለሁ ማለት ነው። ትማትም ማስገብተን ያው እናማስለዋለን። አሁንም ትንሽ ሰዓት መምታት አለበት፣ ትንሽ እንትን እንድለልን ማለት ነው። ትማትሙ ከሽንኩርቱ ጋር ከዛ ቅመም እናስገባለን፣ የሆነ ባህር ዳፍና፣ ግርፋ ከዛ ደግሞ ጠቆር ሎሚን ማለት ነው። ከዛ ባህራት ያላችሁ ቅመም ያው ማስገባት ይችላላችሁ፣ ከሌላችሁም ችግር የለውም። ይሄ ያው አረቦቹ ግን እንደዚህ ስለመወዱ ያው እንደ አረቦቹ እንደዛ አድርጌ ነው የምሰራው። ከዛ እሱ ከጠቅላላ በኋላ ደግሞ ዶሮው እናስገባለን። ዶሮውን በደንብ ማጠብ አለብን። ዶሮው ካስገባን በኋላ ደግሞ ውሃ ሳንጨመር ቢያንስ ለአምስት ደቂቃ እሳት እናስመጣዋለን፣ ዘግተን በንግራችንና የሁሉ ሰው አሰራር ሊለያ ይችላል ያው እኛ ደግሞ ያው ወንዶቹም ስለሆኑ እንደዛ አርገን ነው የምንሰራው። ያው ለአምስት ደቂቃ ምንም ውሃ ሳልጨምር ዘግቸው ነበረ እሳት አስመትቸዋለሁ። አሁን ደግሞ ያው ውሃ እንጨምራለን ማለት ነው። ውሃ እየጨመርኩለት ነው። ቢያንስ ውሃው ስንጨምር የሩዛችን መጠን ማየት አለብን። የብዙ ሰው ከሆነ ውሃው ማብዛት አለብን። የትንሽ ሰው ከሆነ ደግሞ ትንሽ ውሃ ማደግ ነው ማለት ነው። አሁን እንግዲህ ውሃ አርጌ ዘግቸዋለሁ። አሁን ደግሞ ሩዝ እያጠብኩ ነው። ሩዝ ደግሞ ስናጥበው ቢያንስ ከአራት በላይ ከአራት ጊዜ በላይ ማጠብ አለብን። ሩዙ በጣም መጥራት አለበት ማለት ነው። ይሄ ነጭ ነጭ ያለበት ነገሮች መልቀቅ አለበት። ያው አሁን በአንድ እጅ ካሜራ ስለያዝኩ በአንድ እጅ ነው የማጥበው። ነገር ግን ካሜራው ካቆምኩ በኋላ በደንብ አጥበዋለሁ። ያው እንግዲህ እንደምታዩት ዶሮው ከውሃ ጋር እንድዛርጌ ዘግቸዋለሁ። ዶሮው እየበሰለ ነው ማለት ነው። ቢያንስ ዶሮው እንደዛርገን ከዘጋን በኋላ ለ18 ደቂቃ ምናምን እንደዚህ መብሰል አለበት ስጋው ማለት ነው። ስጋው ከበሰለ በኋላ ከ15 ደቂቃ ከ16 ደቂቃ በኋላ እንደዚህ ሆኗል። ያው ከ16 ደቂቃ በኋላ ዶሮው በደንብ በስለዋል። ከበሰለ በኋላ እኔ እንደዚህ ነው የምሰራው። ከፍሮን በታች ነው የማደርገው ዶሮ። ነገር ግን አንዳንዶቹ ደግሞ ሩዝና ዶሮ አንድ ላይ የምሰራለን። ነገር ግን ይህን ያረቦች በብዛት እንደዚህ ነው መበሉት ማለት ነው። እንደዚህ ካደረግን ሩዙ አስገብተናል። ሩዙ ካስገባን በኋላ ደግሞ የተለያዩ አትክልቶች ማስገባት ከፈለጋችሁ ድንችና ካሮት ማለት ነው ማስገባት አለባችሁ። ድንች፣ ካሮት እና ቃሪያ፣ ቀይ ቃሪያ ማለት ነው። እንደምታዩት ዶሮው በታች ያስገብቸዋለሁ በታች እሳት ለኩሻለሁ። እየበሰለ ነው። ነገር ግን ደጋግማችሁ ማየት አለባችሁ። ዶሮው በታች ከሆነ እንዳያርባችሁ ማለት ነው። ከዛ ደግሞ ሩዛችን ደግሞ ድምጽ ካሰማ በኋላ እሳቱ መቀነስ አለብን። እሳቱ ከቀነስን በኋላ ቢያንስ ለአስር ደቂቃ ብቻ ለአስር ደቂቃ ሩዝ መብሰል አለበት። አስር ደቂቃ በቂ ነው ሩዙ ማለት ነው። ድምፅ ካሰማ በኋላ ትስትስ ካለ በኋላ አስር ደቂቃ በቂ ነው ት እንግዲህ ከአስር ደቂቃ በኋላ እንዴት እንደበሰለ በጣም ነው የሚያምረው ከምር። ያው በነገራችን ላይ የካሜራው በጣም ጥራት የለውም ይቅርታ። ያው በአንድ እጄ የሰራው በአንድ እጄ እየቀረጽኩ ስለሆነ ትንሽ የካሜራው እንትን ይኖራል፣ ነገር ግን እናስተካክላለን ለቀጣይ እት እንግዲህ፣ ሩዙ እንደዚህ ይመስላል። በጣም ነው የሚያምረው ከምር ነገር ግን አንዳንዶቹ ደግሞ ሩዝ ውሃ ያለው ሩዝ ካላችሁ ውሃው በዛ ማድረግ አለባቸው ሩዝ ስትሰሩ ይ ዶሯችንም እንዴት እንደሆነ ከዚህ በላይ ማረር ከፈለጉ ደግሞ ያው ለነሱ አስፈቅዳችሁ ማሳረር ትችላላችሁ ዶሮው ነገር ግን እንደዚህ በቅ ነው ያው እንደምታዩት በትንሽ ደቂቃው በትንሽ ደቂቃዎች እንደዛ አርገን ሩዝ ሰርተናል ማለት ነው። እና ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እወዳችኋለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታል።